የኔ ምርጦች፣ የኔ ምርጥ አምርጦች፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ ከች ብዬላችኋለሁ። እዚህ ጋር እንግዲህ ቪዲዮ ላይ ፎቶ ላይ የምታየዋት እንግዲህ ተለጥፋ ሊንዳ ናት። ሊንዳ ትናንትና አይታችኋል። ብሩኬ ለሀይሚዬ ያለውን ነገር እንንገራት እኔ እና አንቺን ያገናኘን ስራ እንጂ ምንም አይነት ግንኙነት የለንም ብሎ ሲላት ሊንዳ ግን ነው በፍጹም እኔ እኮ አንተን አፈቅርሃለሁ ግንኙነትማ አለን ብላ እንግዲህ ከሃይሚ ፊት ብሩኬን ያልጠበቀው ነገር በማለት አስደንግጠዋለች ግን አንድ ነገር እንድታውቁ የምፈልገው ነገር ሊንዳ ማለት የተሰጣትን አክተሩን ነው የምትሰራው ማለት ነው ምክንያቱም ባለፈው ከዳጊ ጋር ዳጊ ማለት የሜሪ ጓደኛ ማለት ነው። ሜሪ ደግሞ ከነ አብርሽ ከነሩታ ጋር ስትሰራ የነበረችው ወፍራማ ልጅ ማለት ነው። እና እሷን እንግዲህ ፍቅር ፍቅር እየተጫወቱ ነበረ። እሷን ለማናደድ ብሎ ሁለት ሴቶች ማለት ነው፣ ሁለት ሴቶች ይዞ መጥቶ ነበረ። ይዞ መጥቶ አንዷም ደግሞ ሊንዳ ናት ማለት ነው እና ሲያጫውት የነበረ ሰው ነው። እሷ የቻውን ሊንዳ ማለት እሱን ራሱ ዳጊም በጣም ነው የምወድህ፣ በጣም ነው የማፈቅርህ በቃ የምታደርገው ሪያክሽን ራሱ በጣም የሚደብር እና የሚያስጠላ ነው። እዛ ቂጧን ገልብጣ ማለት ነው፣ ቂጧን እያሳየች ሙሉ እንትኗን ማለት ነው እና ስለዚህ አሁንም ደግሞ ብሩኬን እንደዛ ስላለችው ሀይሚዬ፣ እኔ እንደውም ትናንትና ምንድን ነው ያሰብኩት፣ ሀይሚን ከሀይሚ ጋር ተነጋግረው ብሩኬን ፕራንክ ሊያደርጉት ነው ብዬ ነው ያሰብኩት። በእርግጥ ይሄ ነገር አፍቅረው አይደለም፣ አፍቅረው አይደለም፣ ቪዲዮ እንዲቀጥል የተደረገ ነገር ነው። ምናልባት ግን እንዳሰብኩትም ደግሞ ወይ ከሀይሚ ጋር ሆኖ ብሩኬን ፕራንክ እያደረጉትም ሊሆን ይችላል እና ልጅቷ በሄደችበት ማለት ነው የምታደርገው ሪያክሽን የሚሰጣት እንትን ስራ ወንዶችን ማማለል ነው። ፊልምም ላይ ካያቸዋት በየቲክታክም ካያቸዋት ከብዙ ወንዶች ጋር ወንዶችን በማማለል ነው የምትታወቀው ማለት ነው እና ስለዚህ ብሩኬን አፈቀርኩት ቅብርጥሶ ምናምን ብላ ብትመጣ እኛ አይደንቀንም፣ አይሞቀንም፣ ምንም የሚያስደነግጠን የሚያናድደን ነገር አይደለም። ከዚህ በፊትም ስታደርገው የነበረ ነገር ስለሆነ ማለት ነው እና ከዳጊ ጋር እንደውም ለየት ያለ ነገር ነበር ሲያደርጉ የነበሩት ማለት ለየት ሲያደርጉ ስላችሁ ሌላ ነገር እንዳታስቡት እና የሆነ ተቃቅፈው ሲጨፍሩ የነበረበት ፓርት ምናምን ወዘተ ብቻ ይደብር ነበረ ማለት ነው እና ስለዚህ ብሩኬንም ምናልባት እንደዚህ አይነት ነገር ብታደርገው እኛ ምንም ሊመስለን አይችልም ምክንያቱም ብሩኬን ማለት የሀይምዬ እና የሀይምዬ ነው ትናንት እሱ ግን በጣም ደንግጦ ነበር እንዳያችሁት አፈቅረሃለው እኮ እኔ ስትለው ማመድ ሁሉ አቅቶት ነበረ። እና ሊንዳ በሰላም እንደመጣሽ በሰላም ብትሄጂ ጥሩ ነው ብዬ አስባለሁ። ካለበለዚያ እንግዲህ እንደምታውቂው የብሩኬ እና የሀይሚ ጋርዶች ይነሱብሻል ማለት ነው። አንዴ ከጠመዱሽ ጠመዱሽ ነው። ስለዚህ እንዳማረብሽ እንደተዋብሽ እንደተሽኮረመምሽ ላሽ ብለሽ ሂጂ ሂጂ ሂጂ ሂጂ። አሁን ላይ ማንም አይሰማሽም። የፈለገ ነገር ብት ራሱ ማለት ነው እና ሀይምይም እንግዲህ አኔ ግን ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ሁለቱ ወደ ራሳቸው መመለሳቸው ነው። ሁለቱ ወደ ራሳቸው መመለሳቸው ነው። ሲቀጥል ብሮኬ ቀድሞም ለምን እንደመጣ በጣም ገብቶናል። እስራ እንደሆነ ምንም ነገር እንዳትናደዱ እንዳታስቡ ሲነበረ፣ በዛ ላይ ደግሞ ሀይሚዬንም ለማብሸቅ ያደረገው ነገር ስለሆነ ስለዚህ አለፈ በቃ፣ ተበሻሸቁ። ስም እሷን ይዞ መጣ፣ እሷም ቅዱስን ይዛ መጣች። ይህ ነገር ይዘጋል ማለት ነው። ቅዱሴም ወደ መጣበት። እንደውም አንቺ ከቅዱሴ ጋር ብትሆኛ አሪፍ ነው፣ ጓደኛ ከሌለሽ ማለት ነው። ጓደኛ ከሌለሽ ከሱ ጋር ብትጣመሪ ቆንጆ ነው ብዬ አስባለሁ። እና ሁላችሁም በየፊናችሁ ሄዱ እባካችሁ ነው የምለው። ሰሞኑን ደግሞ በቃ ዩቱብ እንዳለ ለቅሶ ነው። አብርሽ ሆስፒታል ገባ ተባለ፣ ሩታ ማልቀስ ጀመረች። ከዛ ደግሞ ትናንትና ማርክ ሆስፒታል ገባ። ቆይ ግን እኔ ግን የምለው የወታጅራ ዩቱበሮች በምክክር ነው እንዲ የሚሰሩት? ስታፈቅሩ አንድ ላይ ተፈቅራላችሁ፣ ተለያየን ስትሉ አንድ ላይ ትለያያለ፣ ሆስፒታል ስትገቡ አንድ ላይ ሆስፒታል ትገባላችሁ። ምንድን ነው ቆይ? አሁን እንደው እውነት እውነት እንናገር ከተባለ እንደው ቁም ነገር ማለት ነው ቤተሰብ እንዴ ሰው እንዴት ነው ፌንት የሚሰራው? ድንገት እንደ እናንተ ዝም ብላችሁ አስቡ እስኪ እንደው አስቡ፣ ምናልባት እራሳችሁን ሊያማችሁ ይችላል፣ ብቻ የሆነ ልትናደዱ ትችላላችሁ፣ ወዘተ ምናምን። ከዛ በተረፈ ግን እንዴት ነው ፌንት ተሰርቶ ሆስፒታል ድረስ የሚገባው? እንደኛ እኮ ብዙ ነገር ሀዘኑንም ደስታውንም አይተናለን። ያይቻለሁ፣ አልቅሻለሁ፣ አዘኛለሁ በራሴ በደረሰብኝ ነገር ማለት ነው። ከዛ በተረፈ ግን ፌንት አልሰራም። ፌንት የሚሰራበትና ቢያንስ ሲሆን የሚያስደነግጥ ነገር ወይ ሰው ሲያስደነግጣችሁ ምናምን ድንገት የሆነ ነገር ምናልባት ፌንት ልሰሩት ይችላል። ሰው ቪዲዮ እየሰራ እየተረጋገምን ብሎ ድንገት ፌንት ሰራ ይባላል። አሁን ትናንት ማርክ ራሱ ማለት ነው ከልጅቷ ጋር ቪዲዮ እየሰሩ እያወሩ እያለ ከዛ ሊሄድ ቆመ፣ ቆሞ ምናምን ድንገት ውድቅ አለ። አቤት ማስመሰል ግን ስትችሉበት! ማስመሰል ስትችሉበት፣ አይናችሁ ውስጥ ምን እያደረጋችሁ ነው የምታለቅሱት? ይህን ያክል ማልቀስ! እኔ አይናችሁ ግን እንዳይጠፋ ነው የምፈራው። በተለይ ሩታ አይንሽ እንዳይጠፋ እፈራልሻለሁ። ምክንያቱም አይንሽ ውስጥ የምትከችው ነገር የሚያስለቅስ ነገር ለወደፊቱ ጥሩ አይደለም። ሰው ማስታወቂያ ለመስራት ወይንም ደግሞ ነገር ለማድረግ በዚህ ልክ ማልቀስ ረ አንዳንዴማ እውነት እውነት መነጋገር አለብን። ይደብራል ሁ የሚያስጠላው እንደ ነገር ወይ ና የአብርሽ ደግሞ ፌንት አሰራር እኮ እንደው የሌለ ነው የሌለ ነው። እኔማ ቆይ እመጣባችኋለሁ። ከዚህ በኋላ መቼም እንደዛኛው ቻናል ይሄንንም እንዳትመቱብኝ እንጂ ማለት ነው። በእርግጥ እናንተ የእውነት ሰው እውነት ሲናገር አይወዱም፣ እውነት ለመናገር ማለት ነው። እና ቆይ የሚሄድበት ጉዳይ አለ ብዙ ነገር ነጭ ነጭ እየተናገረን እየተናገረ እና እና ፌንት ስሰሩ ቀስ ብላችሁ ስሩ። ደሞ እሺ፣ ቀስ ብላችሁ ስሩ። ስታስመስሉም ቀስ ብላችሁ አስመስሉ። አይ ወይ እንዴ፣ በምክክር ፌንት ይሰራል። ለሁለተኛ ጊዜ ለሁለተኛ ጊዜ ቢልሰ ይህ ነገር፣ አብርሽ የሆነ ጊዜ ገመድ ይዞ ሲሮጥ ከሩታ ተጠርቶ ማርክም ገመድ ይዞ ሮጦ ነበር ትዝ ካላችሁ። እናንተስ የከፋ ነው። የከፋ ነው የእናንተስ። ማርክ ግን ቤት ውስጥ ነው የወደቀው። አሁን ዛሬ ምናልባት ሆስፒታል ይዘውት ሊሄዱ ይችላሉ። ምስኪን ደግሞ የምታለቅሱ ልጆች እኮ ታሳዝኑኛላችሁ። እንደው በጣም ነው የምታለቅሱት እኮ ከስር በኮሜንት በጣም እንደንደንደንደንደ አይ ያይ እኔ ማርክ የሚያሳዝነኝ ፓርት አለ። ይሄ ግን አላሳዘነኝም። ፌንት ሰራ በሚለው አውቆ እንደሆነ አውቆ ነው ፌንት የሰራው እንጂ ታሙ ወይም ደንግጦ አይደለም። ሰው ተነስቶ ፌንት ወይ ጉድ እኔ የሚቀጥለው አመት ከባሌ ጋር እንደዚህ እያረኩ ነው ፌንት የምሰራው እንደዚህ ይኸው እንኳን አገር ስገባ ማለት ነው ባሌን ሳገኘው ፌንት ነው የምሰራው ልክ እንደናንተ እንደምሰሩት ከዛ ባሌን አስደነግጠዋለ ከዛ ተመልካችን አስደነግጣለ ተሳካ